አምስት ባለድርሻ አካላት የተሳተፉበት ሁለተኛው ምዕራፍ የአማራ ክልል የምክክር ሂደት ተጀምሯል። ከመጋቢት ሰባት ጀምሮ በባህር ዳር ከተማ ሲካሄድ የቆየው የማህበረሰብ ክፍል ተወካዮች የአጀንዳ ልየታ መርሃ ግብር በትላንትና ዕለት ሁለት መቶ ሰባ ተወካዮችን በመምረጥ መጠናቀቁን ተከትሎ ከተለያዩ ባለድርሻ አካላት የተውጣጡ ተሳታፊዎች ምክክር ነው በዛሬው ዕለት መካሄድ የጀመረው። በማስጀመሪያ መርሃ ግብሩ ላይ ኮሚሽነር መላኩ ወልደ ማርያም ምክክሩ የፖለቲከኞች ወይም የተጽዕኖ ፈጣሪ ግለሰቦች ብቻ ሳይሆን የሁሉም ዜጋ ነው ብለዋል። ከዛሬ ሚያዝያ ሁለት ቀን 2017 ዓ ም ጀምሮ እስከ ሚያዝያ 4 ቀን 2017 ዓ ም ድረስ ደግሞ ከማኅበረሰብ ክፍሎች ተወካዮች በተጨማሪ የአማራ ክልል ታዋቂና ተጽዕኖ ፈጣሪ ግለሰቦች፣ የተቋማትና ማኅበራት ተወካዮች፣ የፖለቲካ ፓርቲዎች ተወካዮች እንዲሁም የመንግስት ተወካዮች በጋራ በመሆን አጀንዳ የመለየትና የማጠናቀር ምክክር የምታደርጉበት ታላቅ መድረክ ይካሄዳል።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 ክንውን የተመዘገበበት በቀጣይ የሚመዘገበበት መሆኑ ባይታበልም ምናልባት ለየት ያለ አጀንዳ አለን፣ ልንሰማ ይገባል ለሚሉ ሁሉ ሂደቱ የሚያስተናግድ እንደሆነ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን አንዱን ጥሎ ሌላውን አንጠልጥሎ የሚሄድበት አሰራር የሌለው መሆኑ ታውቆ በሀገር ውስጥም ሆነ በውጭ ያሉ ኢትዮጵያውያን ሁሉ የዚህ ታሪካዊ ሂደት አካል አድርጎ ተግባሩን እንደሚያከናውን በዚህ አጋጣሚ በድጋሚ ለማረጋገጥ እወዳለሁ። ስለሆነም እስር ቤት ያሉ በተለያዩ ምክንያቶች አካ የገቡ እንዲሁም ሀገራቸውን ለቀው በውጭ ሀገራት የሚኖሩ የአማራ ክልል ተወላጆች ሁሉ ሀሳባቸውን የሚሰጡበትን ሁኔታ ለማመቻቸት ኮሚሽኑ ቁርጠኛ አቋም ያለው መሆኑን ለማስታወቅ እወዳለሁ። ወደ ኮሚሽኑ መጥተው አጀንዳቸውን ለመስጠት የሚፈልጉትን ለመስጠት የሚፈልጉትን ለመቀበል ኮሚሽኑ ምንጊዜም ዝግጁና በሩ ክፍት መሆኑን ለመግለጽ እወዳለሁ። ምክክር እውነትን የመፈለግ ሂደት መሆኑን ያነሱት ኮሚሽነር ዶክተር ዮናስ አዳይ በበኩላቸው በጦርነት አሊያም በመዘላለፍ የሚገኝ እውነት አለመኖሩን በማንሳት ሁሉም ሂደቱን እንዲቀላቀል ጠይቀዋል። ምክክር እኛ ብለን ስንል የእውነት ፍለጋ ሂደት፣ በዘመናችን በሀገራችን ውስጥ እስካሁን ለሰፈኑ ችግሮች ዋና ምንጩ የቱ ጋና ያለው የማንስ እውነት የእውነት ፍለጋ ሂደቱ ደግሞ በጠመንጃ አይመለስም፣ በዱላ አይመለስም፣ በስድብ አይመለስም። በምክክር ከስር መሰረቱ ሊወጣ ስለሚችል የተመካከረ የመከረ ጸንቶ እንደሚቆም የዓለም ታሪክ ሁሉ ስለሚያሳይ ያንን ማለታችን ነው። ዛሬ ጅማሮን ያደረገው የባለድርሻ አካላት የምክክር ምዕራፍ እስከ ነገ በስቲያ የሚቀጥል ሲሆን ለዋናው ሀገራዊ ጉባኤ ላይ የሚቀርቡ አጀንዳዎችን በማደራጀት ለኮሚሽኑ በማስረከብ እንደሚጠናቀቅም ይጠበቃል።